አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር ሰባት በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ስራ የሚኖር ነው ልጅም አልነበራቸውም የደዳዊ ቅዱስ ጊዮርጊስም ቤተ ክርስቲያኑ የከበረችበት የበዋለ መታሰቢያ ህዳር ሰባት በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው ጌታችንም ለመነውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዮስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። ሀያ አምስት ዓመት በሆነው ጊዜ በጎ ስራ የሚሰራ ሆነ። ድሆችን እጅግ ይሌላቸው ይወዳቸው ነበር። የሚራራና የሚመጸውት ሆነ። ወደ ቤተክርስቲያንም መገስገስን ይወዳል እንደመኮንንም አርማኖስም አንዲት ብቻዋን ሴት ልጅ ያለችው፣ ቦታዎችንም በመጎብኘት ደስ ይላት ዘንድ ከባለንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውን እና መዝሙራቸውን ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርስም ወደማይጠፋ የረፍትና ተድላ የሚያደርሳቸው ትርጓሜውን እና ጥቅሙን ሊያስረዳት እና ሊያስገነዘባት ጀመረ። ወደ አባቷም አርማንስ በተመለሰች ጊዜ በፊቱ ቆማ ክብር ግቧና በጌታችን ኢየሱስ ክርስቶስ ታመነች። አባቷም እንዲሸነግራት ጀመረ። ልጅ ሆይ ይህን አታደርጊ ያላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግስት ሰማያትም የሰማዕትነት አክሊልን ተቀብለች። ከዚህ በኋላ ልጅህን ያሳታት ጊዮርጊስ ነው ብለው ለመኮኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሴፍ ቆረጡ። የሰማዕትነት አክሊልም ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበር። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኖፍ ወሰደው። የአርማንዮስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው ከልጇም ሥጋ ጋር በአንድነት በእስክንድርያ ሀገር ያደረገችው። ለእግዚአብሔር ምስጋና ይሁን፣ እኛንም በልህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ዳግመኛ ከግብፅ ሀገር ከፊውም መንደር አባ ናህረው በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድርያ ሀገር የሚሰቃዩ የሰማዕታትን ዜና በሰማ ጊዜ ክብር ይግባውና ለጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያም መድረስ እንዴት ይችለኛል በማለት የሚያስብ ሆነ። ሊሳፈርም መርከብን ፈለገ። በዚያንም ጊዜ እግዚአብሔር መልአኩን ሚካኤልን ላከለት። በርከንፎቹም ተሸክሞ ወደ አንጾኪያ ሀገር አደረሰው። በዲዮቅልጥያኖስም ፊት ቆሞ በእግዚአብሔር ታመነ። ንጉሱም ሰሙንና አገሩን ጠየቀው። እሱም ከግብፅ ሀገር እንደሆነ አስረዳው። ንጉስም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብን፣ የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሡም እኔ ታላቅ ስቃይን አሰቃይሃለሁ የሚል ቃሉን ደግሞ ተናገረው። ከስቃይም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚህ በኋላ ቅዱስ ናሕርውን በብዙ አይነት ስቃይ እንዲያሰቃዩት ንጉሡ አዘዘ። አንድ ጊዜ ለአንበሶች ጣሉት። አልነኩትም አንድ ጊዜ ከእሳት ጨምሩት፣ አልተቃጠለም። በሌላም ጊዜ በውጭ ቀለቀሉት። ከመሰቀየቱም በሰለች ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሱ አዘዘ። ይህ አባ ናሕርውም በግብፅ ሀገር በሰማዕትነት ስለሞ ስለ አንጾኪያ ሰማዕታት ፈንታ በአንጾኪያ ሀገር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከገምኑዲ አውራጃ የሀገረ ተመይ ኤጲስቆጶስ አባ ሚናስ እረፍቱ መታሰቢያ የሆነ የዚህም ቅዱስ ወላጆቹ ደጎች፣ እግዚአብሔርን የሚፈሩ ዜናቸውን በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው፣ በጸሎታቸው፣ በገርድ በመጸመዳቸው የመነኮሳትን ሥራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስት አጋቡት። ሙሽራይቱም ወዳለችበት የጫጉል ቤት ገባ። ድንግልናቸውንም ሳያጠፉ ስጋቸውን በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ የተጋደሉ በአንድነት ኖሩ። ከዚህም በኋላ ቅዱስ ሚናስ የመንኩስና ልብስ ሊለበስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የመንኩስና ስራ ልንሰራ ለእኛ አግባብ አይደለም። እነርሱም ከልብሳቸው ውስጥ ማቅ በለመመልበስ በእግዚአብሔር መንፈስ የተደረሱ መጽሐፍትን በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና፣ ከዚህም በኋላ ሰላምታ ሰጥታ ሸኘችው። አሰናበተችውም። እርሱም ወደ አባ እንጦንስ ገዳም ሄዶ ከወላጆቹ ሊርቅ ወድዋልና፣ እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና፣ እግዚአብሔር ሰውሮታልና ከቶ አላገኙትም። በዚህም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያም ሊቀ ጳጳሳት የሆነው አባ ሚካኤል ከእርሱ ጋር በምንኩስና ነበር። ከዚህም በኋላ ሁለቱ ብርሃን ከዋክብት አባ አብርሃምና አባ ጋር አርጌ በነበረበት ወራት ከነበረበት ወጥቶ ወደ አስቄት ገዳም ሄደ። ይህ ቅዱስ አባ ሚናስም ተወዳጅ ልጅ ሆናቸው ከእርሳቸውም ዘንድ በአባታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናንም ስራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በመማር ከብዞች በተጋድሎና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋር ጌ ሌሎችም አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበር። ሴጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹ መታው። ሁለት ወርም በምድር ላይ ወርቆ ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህም በኋላ ከበሪ ግባውና ጌታችን ኢየሱስ ክርስቶስ ኤጲስቆጶስ ሲሆን ዘንድ መርጦ ጠራው። የሌጋ አጳሳቱም መልእክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህ ስራ ከእግዚአብሔር ነው አትዘናሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል ሀገር ላይ ኤጲስቆጶስነት ሾሞ ሀብተ ፈውስም ተሰጥቶት በሽተኞችን የሚፈወሳቸው ሆነ። በሽታ ያለባቸውም ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈወሳቸዋል። ሁለተኛም የተሰወረውን የማወቅ ሀብት ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳትም ሁሉ ከየሀገሮቻቸው በማምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆነው አህዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለአራት ሊቃነ ጳጳሳት አባት ሆነ። በሚሾሙ ጊዜ እጁን በላያቸው ይጮናልና፣ እሊህም በእስክንድርያ ሀገር ሊቃነ ጳጳሳት የሆኑ እንደ እስክንድሮስ፣ ቆስሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ከኃላፊ ዓለም ሊለየው በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ህዝቡን ሁሉ ልኮ አስመጣቸው። በቀናች ሞትን እንዲጫኑ የከበረ ወንጌልም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመሬታችን ኢየሱስ ክርስቶስ ሰጣቸው። ከዚህም ከኃላፊ ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ህዝቡም አለቀሱለት፣ ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን በረከቱም ከኛ ጋር ትኖር ለዛ ለማሜን። በዚችም ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋደል የቅዱስ ጊዮርጊስ ቤተክርስቲያኑ የከበረችበት ነው። ዳግመኛ ጌታችን በውስጧ ላደረገው ድንቅ ታምር መታሰቢያ ነው። ይህም እንዲህ ነው። በውስጧ ድንቆች ታምራትን እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውህዮስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያ መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትቢት ሆኖ ገባ። በሱኑም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ እጁን በያዘ በትር የመብራቱን መቅረዝ መጥቶ ሰበረው። የመቅረዙ ምስባሪ ወደ ካዲው ራስ ደርሶ መታው። እራሱንም ታመመ፣ ፍርሃት እና እንቅጥቅጥም መጣበት። ወርቆም ወድቆም ተዘረረ። ባለንጀሮችም ወደ ሀገሩ ሊወስዱት ተሸከሙት። በክፋ ማወትም ተጎሳቁሎ ሞተ። ወስደውም ከባህር ጣሉት። ወገኖችም ወደ ሀገራቸው አፍሮ ተመለሱ። ከዲዮቅልጥያኖስም ይህም በሰማ ጊዜ እጅግ ተቆጣ። በደዳ ሀገር ያለች የቅዱስ ጊዮርጊስን ቤተክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መጥተው ሰባት ዓመት ያህልም አይኖቹ ታውረው አእምሮንም አቶ ቁራሽ እንጀራ እየለመነ ኑሮ ሞተ። ክብር ይግባና ጌታችንም የቤተ መንግስቱን ሰዎች አስነሳበት፣ እርሱን አስወግደው ጻድቅ ሰው ቆስተንቲኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታት ቤቶችን ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በዓለም ሁሉ ታላቅ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚችም ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። እሊህም ቅዱሳን ተበይስ ከምትባል ሀገር ከታላላቆቹ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሱም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠበቁት ከምንድን ነው? አገራችሁ ወዴት ነው? እነርሱም እንዲህ ብለው መለሱለት፣ እኛ ጣዋታትን ከማምለክ እንጠበቃለን። እምነታችን በክርስቶስ ነው፣ አገራችንም ተበይ ሲባል መኮኑንም ለአማልክት ትሰቡ አላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዋታት አንሰዋም አሉት። መኮኑንም ተቆጣ። ልብሳቸውንም ገፎ በራሳቸው ጠጉር ሰቅለው ይደበድባቸው ዘንድ አዘዘ። ወደ እግዚአብሔርም ጸለዩ። በዚያንም ጊዜ ማሰሪያቸው ተፈታ፣ የብርሃንንም ልብሶች ለብሰው ሕዝቡ አያቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህንን ባዩ ጊዜ እንዲህ እያሉ ጮኸው አመሰገኑ። ልዩ፣ ጽኑ፣ ምስጉን፣ አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይል ታላቅ ነው። ከዚህም በኋላ መኮንኑ ተቆጣ። እርስ በእርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያን አምላክ እናምናለን እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ ሁለት ወንበሮች እንዲሰሩ፣ በውስጣቸውም ብረቶችን እንዲተክሉ ሊህም ቅዱሳን በላዩ አስተኝተው በእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስ ክርስቶስም አዳናቸው። በዚያም ወንበሮች ላይ ተቀምጠው ህዝቡን ሲያስተምሩ አገኛቸው። መኮንኑን ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ ሃያ ሃያ ክንድ እንዲሆነ ጉድጓዱን ቆፍሮ እሳት እንዲያነዱበትና በትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ ያሳጠፋ ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑንም ከውስጡ እንዲጨምራቸው ወደ እግዚአብሔር በጸለዩ ጊዜ የወሻቤቱ ውሃ ሆነ። መኮኑንም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ስራ ህዝቡ ባዩ ጊዜ እግዚአብሔርን በቅዱሳን ላይ በሚሰራው ስራ እየተደነቀ ነው እያለው እግዚአብሔርን አመሰገኑት። መኮኑንም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸው እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው፣ በነፋስም ውስጥ እንዲበትኗቸው አዘዘ። በገድሏቸውም ጊዜ ነጎድጓድ መብረቅ ንጹጽታና ዝናብ ሆነ። በዚያ ንጹጽታም ብዙዎች ሃምሳ አራት ያህል ሰዎች ሞቱ። በሌሊትም ምዕመናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። መኮንኑም አደነቀ። በጌታችንም አምኖ ክርስቲያኑ ነ ለእግዚአብሔር ምስጋና ይሁን። በረከታቸውም ከእኛ ጋር ትኖር ለዘለዓለም አሜን። በዚህችም ቀን ቅዱሳን አዲስ መርቆሬዎስ እና ወንድሙ ዮሐንስ በሰማዕትነት አረፉ። እሊህም ቅዱሳን እግዚአብሔርን ለሚፈሩና ለሚያመልኩ ክርስቲያን ወገኖች ልጆች ናቸው። የታላቁ ስም መናሄ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሬዎስ ብሎ ሰየሙት። የታናሹም ስም አብፈረዥ ነበር። እርሱም በሚመለኩስ ጊዜ ዮሐንስ ብሎ ሰየሙት። በአደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ የሚያሻው ስራ መነኮሳትንም በማገልገል የክረምቱን ቅዝቃዜ እና የበጋ ቃጠሎ ታግሰው የምድርን ፍሬዎች የሚሰበስቡ ወደዚያች ገብተው ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ምን ጥሪት አላደረጉም። ዳግመኛ በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየሁለትና በየሶስት ቀን ይጾማሉ። ዳግመኛም በቅብጢና በአረብ ቋንቋ ጽሕፈትን ተማሩ። የምንኩስናንም ሕግና ስርዓት ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘሰ መላክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው በመንፈስ ቅዱስ በረቱ ተነስተውም በችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸውም ሰዎች በአገሩ ገዢ ዘንድ ወነጀሏቸው። እርሱ ለብህን ሰው ገዢ አሳልፎ ሰጣቸው። እርሱም በሆኑ እናንት ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳኑ ግን ይህ በኛ የሚነገር አይደለም እኛ በግልጥ ክርስቲያን የሆን የረከሱ ጣዖታትን የማናመልክንና እውነተኛውን አምላክ ጌታችን ኢየሱስ ክርስቶስን እናመልኳለን እንጂ አሉት። መኮንኑም ይህም በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማን ሁሉ አዙሮ ከዚያ በኋላ በወኅኒ ቤት እንዲያስሯቸው አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከአምስት ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸው። ሃይማኖታችሁን ተዉ አላቸው። አይሆንም ባሉት ጊዜ ስጋችሁን በእሳት አቃጥሏለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውም ጥንከርና አይቶ ወደ ወኅኒ ቤት መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የሀገር ሰዎች ግን ተቃወሙት። እሊህን ካልገደልካቸው በንጉስ ዘንድ እንከሳለን አሉት። ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም መራርቶላቸው ወደ ወኅኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራራቸው ዘንድ አዘዘ። የህሊ ቅዱሳን ልብ ግን አልደከመም፤ ቃላቸውም አልተለወጠም። ከዚህም በኋላ ሕዝቡንም ከመፍራት የተነሳ ራሶቻቸውን በሰይፍ ይቁርጡ ዘንድ አዘዘ። በመጀመሪያም የዮሐንስን ራስ ቆረጡ። ያን ጊዜም ራሱ ከስጋ ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስቲ ያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛ የቅዱስ መርቆሬዎስን ራስ ቆረጡ። ሥጋቸውም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ፣ ሥጋቸውንም ልብሳቸውንም አልነካም። መኮኑንም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቆ ብሎ አዘዘ። በማግስቱም የአዘቅጥ ውሃ ባገኙ ጊዜ ከውስጣቸው ጨምሯቸው ከዚህም በኋላ ከእርሳቸው ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና የሆነ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዛለም አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ኅዳር ስምንት በዚች ቀን ሥጋ የሌላቸው አርባዕቱ እንስሳ በዓላቸው ሆነ። ዛ ቅረብኩ ሌተ ዘኪሬ አይላፈም ለዘምዱከ ዘልፈ